አንድ ሺ አምስት መቶ ዶሮዎችን ቱሉ ዲምቱ ፓኬጅ ይዘን ሄድናል። ይህንን የሚያክል እርባታ በዚች የምታክል ሶላር ነበረ የተዘጋጀው፣ ተሳክቶልናል። እንደምትመለከቱት እንግዲህ ከነዋሪዎች ራቅ ያለ ቦታ ነበረው እርባታው የተገነባው። ይህም ደግሞ ለበሽታ መተላለፍ እድሉን በጣም የሚቀንስልን ነው። እንደምትመለከቱት ነፋሻማ ቀዝቃዛማ የሚባል የራሳችን ሰልጣኝ ነበር ይህንን ቦታ የ አቋቋመ ማለት ነው። እዛው ቱሉ ዲምቱ ማለት ነው። ስራዎቻችን እጅግ በጣም ብዙ ናቸው። በስራዎቻችን መካከል ጥሩ ገለጻዎችን አደርግላችኋለሁኝ። ያልታሰበ ግብዣው በጣም የሚገርም ነበር። መጨረሻ ላይ ከምስጋና ጋር እነግራችኋለሁኝ። እጅግ የሚገርም እጅግ የሚገርም ምርጥ የሚባል ግብዣ ተደርጎልናል። ስራዎቻችን እጅግ በጣም ብዙ ናቸው እና ብዙዎቻችሁ ትማሩበታላችሁ። በተለይ ጀማሪ ዶሮ አርቢዎች ከሆናችሁ እርባታን እንዴት ማቋቋም እንዳለባችሁ ከዚህ ጥሩ መረጃ ታገኙበታላችሁ። የተለያዩ ፕሮሲጀሮችን ተከትለን ነበር እዚህ የደረስነው። እንደምትመለከቱት በቪዲዮ ተቃኙታላችሁ ስራዎቻችንን ምን እንደሆኑ። በተለይም ፓኬጆችን ለመረከብ ዝግጁ ናችሁ ምን አይነት ስራዎችን እንደምንሰራ በዚህ ቪዲዮ ላይ ታገኛላችሁ። እንዲሁም ለማሰራት የምትፈልጉና ኦርደር ለማድረግ የምትፈልጉም ካላችሁ በዚህ ቪዲዮ ታገኙታላችሁ። ስራችንን የጀመረው እንግዲህ ራሱ ባለቤቱ መጥቶ እንግዲህ ዶሮችን ኦርደር ያደረገ ባለቤት መጥቶ እንግዲህ መቶ በቁጥርም በአይነትም እንዲሁም ደግሞ የተለያየ ጤንነታቸውን፣ እድገታቸውን፣ እድሜያቸውን እርግጠኛ ሆኖ እንግዲህ ከኛ ተረክቧል። እንደምትመለከቱት እንግዲህ ፉል ፓኬጅ ነበረ ይዘን ተንቀሳቀስን ያለ ነው እና መኗችንን፣ ዶሮችንን፣ ግብአቶቻችንን ጭነን ጉዞ ጀምረናል። ጊዜው እንግዲህ የሬቻዋ ዜማ ነበር እንደምትመለከቱት እና ከተማችንም ደመቅ ብላለች። ጉዟችንን ጀምረናል። ምናልባት ጥሩ የሚባል ጉዞ አድርገናል ማለት ይቻላል። ቀዝቃዛማ ነው ለይት ስትረስ በጣም አልተጋለጡም ዶሮቻችን። በቃ ንቃታቸው መጨረሻ ላይ ትመለከቱታላችሁ። ዶሮቻችን ያሉት በጣም ንቁ ነበሩና ለስትረስ ብዙ ለአርቢው የማያስቸግሩ ናቸው። ቦታው ላይ ደርሰናል። እንግዲህ ጥሩ ልጆች ተዘጋጅተውልናል። በተለይ ትንሽ ወደ ውስጥ ገባ ስለሚል እርባታው ማለት ነው ያገኘነው እርባታ አይንን ይመስል ነበረ። ያው የተማረሰው እርባታ የሚባለው ይሄ ነው። ስልጠናው ስትከታተሉ ስታውቁ፣ ስለ እያንዳንዱ አደረጃጀት ግብዓቶች ስታውቁ በደንብ በዚህ መልኩ ታዘጋጅቱታላችሁ። እያንዳንዱ ግን በሜትር የተቀመ የተቀመጠለት ነው። በስታንዳርዶ የተቀመጠ ነው። ግምታዊ ስራ እዚህ ውስጥ ምንም ነገር የለም። ከቤቱ ግንባታ ጀምሮ ውስጥ ላይ ካለው የፍሎር ዲያግራሙ እንዲሁም ደግሞ ሊያውቱ ሙሉ በሙሉ እርባታው ደረጃው በጠበቀ መልኩ ለእንቁላጣይ ዶሮች አሁን ላለት እድሜ ደግሞ አማክሎ የተሰራ ነው። ስለዚህ ግንባታው እንደምትመለከቱት ደረጃውን የጠበቀ ነው። የራሱ ስቶር፣ የራሱ የሰራተኛ ማደሪያ ግብአቶችን ማስቀመጫ፣ የራሱ የሆነ ፓርቲሽን ያ ማለት ኳራንታይን ቦታዎች እንኳን ተዘጋጅተውለታል። ከውሃ ጋር ተያይዞ የውሃ ሮቶች እንደምትመለከቱት ናቸው። ቦታው በነገራችን ላይ እስከ ሰባት ሺህ አምስት መቶ ዶሮዎችን መያዝ የሚችል ነው ግቢው ብቻ ማለት ነው። ስለዚህ በደንብ ጥሩ ማስፋፊያ ተደርጎበት መሰራት የሚችል ነው ይሄ ቦታ። ለወደፊት ይሄን እንደ ልምድ ተጠቅመውበት ቀጣይ እንግዲህ እንደሚያስፋፉ በራሳቸው አንደበት ነግረውኛል። እንደምትመለከቱት ደስ የሚያሰኝ ትልቅ የሚባል ግቢ ያላቸውና በዚህ መልኩ እንግዲህ ጥሩ ስራ ይሰሩበታል ብዬ እምነት አለኝ። እንግዲህ ዶሮቻችን እየገቡ ናቸው። መኖም እየገባን ያለው እስከዛ፣ ግን እኛ ስራዎቻችንን እንሰራለን ማለት ነው። በተለይ የምንጀምረው ደግሞ በደስተራችን አቧራ ማንሳት ነው። ከእርባታ ውስጥ ምን ያክል አቧራ ከውስጡ እየወጣ እንደሆነ ትመለከቱታላችሁ። በነገራችን ላይ የእኛን ስራዎች መጠቀም ለምትፈልጉ ስራዎቻችን ከዚህ ነው ቢጀምሩት። ይሄ እንደ ምሳሌ ማቅረቢያችን ነው። እናንተ ጋር ስትመጡ ቁጥሩ አነሰን፣ በዛ እርባታው ላይ እየመጣን ሙሉ በሙሉ እርባታችሁን እናደራጃለን፣ እናቋቁማለን። ከእናንተ የሚጠበቀው በክትትልና ድጋፉ እንዲሁም ደግሞ ቀድሞ በመሰልጠኑ ራሳቸው ዝግጁ ማድረግ ግብአቶችን ዝግጁ ማድረግ ነው። ስለዚህ ስራዎቻችንን ይሄን ይመስላል። ትንሽ ኮንሰንትሬሽኑ ከፍ አድርገን እንግዲህ ኬሚካል ርጭት ለማድረግ የኬሚካል ዝግጁነታችን እንደዚህ በልኩ ተበጥብጠነዋል በመቀጠል እንግዲህ በደስተሩ አቧራውን ማንሳት ነው ብዙ ጊዜ እንግዲህ ኬሚካል ርጭታችን ከአቧራ ጋር የሚሆን ከሆነ የመስራት እድሉን በጣም ይቀንሰዋል ወይም ደግሞ የኃይል መጠኑን በጣም ይቀንሰዋል ስለዚህ ኬሚካል ርጭን ማለት የምንችልበትን መጠን ይቀንስብናል ማለት ነው ስለዚህ እንደምትመለከቱት በደስተራችን አማካኝነት በደንብ ይህን ያክል እንግዲህ ተጠርጎ ነው ከተጠረገ በኋላ ነው በዚህ መልኩ እንግዲህ አቧራ እየወጣ ያለው እና ሙሉ በሙሉ ኬሚካል ርጭት ከመደረገው በፊት በዚህ መልኩ አቧራው ማንሳት ይሄ ማሽን ሁለት ፐርፐዝ ነው ያለው እንግዲህ የመጀመሪያው እንደ ስፕሬ ኬሚካል ርጭት ያደርግናል ሁለተኛው ደግሞ በደስተሩ አማካኝነት በደንብ አቧራውን ያነሳልናል ስለዚህ ሃይ ፕሬዥር የሆነ አየር በመልቀቅ ማለት ነው ስለዚህ ከዚህ ጋር ተያይዞ በዚህ መልኩ ስራዎቻችንን ሰርተን አቧራውን ከእርባታው ውስጥ ሙልጭ አድርገን አወጣን እንደምትመለከቱት የትኛውም አይነት እርባታ ላይ ይህንኛው ስራ ስንሰራ አሁን ማስመለከታችሁን ከመጀመሪያ እስከ መጨረሻ ድረስ ያሉትን ስራዎች ስንሰራ ለየት የሚያደርገው ነገር ምንድን ነው? ነፃ ነው። ምንም አይነት ክፍያ አንጠይቅም። ኢቨን ኬሚካል የምንረጫቸው ራሱ ከፍተኛ ዋጋ የምናወጣባቸው ናቸው። ነገር ግን ደግሞ ለዚህ ሁሉ ዶሮቻችን እኛ ጋር የእኛን አገልግሎት መጠቀማችሁ ብቻ ይህን ነገር እንደ ቦነስ የምንሰራው ስራ ነው ማለት ነው። ከራሳችን ትራንስፖርቴሽን ጨምሮ ማለት ነው። ስለዚህ እነዚህን ስራዎች ሰራን። እንደምትመለከቱ ከፍተኛ የሚባል አቧራ እየወጣው ነው። ስለዚህ ከዚህ ቀጥሎ ነው እንግዲህ ኬሚካል ርጭቶችን የምናደርገው ማለት ነው። ስለዚህ በዚህ መልኩ ስራዎቻችን እንሰራን አርቢዎቻችን ከኋላ ሆነው በደንብ እየተመለከቱ ነው ያሉት፣ ያው እንደ ተመልካች ማለት ነው የሚሰራውን ስራ በታዛቢ ታዛቢ ናችሁ ብለን አላል ከዚህ በፊት እኛ ጋር ስትመጡ ታዛቢ ሆናችሁ መመልከት ብቻ ነው መማር ብቻ ነው ከእናንተ የሚጠበቀው ለመቼ ለቀጣዩ ዙር ስታስገቡ ከዚህ ተምራችሁ በደንብ እንድታስገቡ ማለት ነው። ስለዚህ ውጪውንም ውስጡንም በደንብ አድርገን ኬሚካል ርጭት አድርገን በተለይ ውስጥ ውጭ ላይ በጣም ብዙ ሰዎች ሲንቀሳቀሱበት የነበረ ቦታ ነው። ስለዚህ ጠንከር ያለ ኬሚካል ርጭትን አድርገንበታል። ትንሽም ደግሞ ቆየት ብለንበታል። እላው ላይ ሰዎች በደንብ ይንቀሳቀሱበታል ብለን ያሰብንባቸው በተለይ ከብቶች የሚንቀሳቀሱ ከብቶች ውጭ ላይ ውለው የሚመጡ አይነት ከብቶችም ካሉ በሽታ የማስተላለፍ እድላቸው በጣም ከፍተኛ ስለሆነ እነዚህን ስራዎች በደንብ ሰራ እንደምትመለከቱት ስቶራቸው ሳይቀር በደንብ ኬሚካል ርጭቶችን አደረግንላቸው። ሰዎች የሚንቀሳቀሱበትን ቦታ በደንብ ኬሚካል ርጭት አደረግንላቸው። ቀጣይ የምንሄደው ወደ ቤዲንግ ነው። ሊትሩን የተጠቀምነው እንግዲህ በዚህ በ የጤፍ ገለባ ወይም ደግሞ የዚህ ጭድ የምንለው ማለት ነው። ስለዚህ ጭድን በዚህ መልኩ ተጠቅመናል በመጠኑ። በነገራችን ላይ እስካሁን እያደረግናቸው ያለው አይነት ስራዎች የራሳቸው የሆነ ስታንዳርድ አላቸው። ለምሳሌ በካሬ ልንወስደው እንችላለን። በዶሮቻችን ብዛት ልንወስደው እንችላለን። ኢቨን እዚህ ጋር የምትመለከቱት ጭድ እንኳን ምን ያክል ካሬ አለን፣ ለምን ያክል ካሬ ምን ያክል ኩንታል ወይም ደግሞ ቦንዳ ያስፈልገናል ከሚለው ካልኩሌሽን የሚነሳ ነው እንጂ በዘፈቀደ አይደለም። የራሱ የሆነ ዴብዝ አለው። ዴብዙን ተከትላችሁ ዶሮቻችን አሁን እየገቡ ያሉት እድሜያቸው ምን ያክል ነው፣ ለዚህን እድሜ ይሄን ያክል ጥልቀት ያለውን ጉዝጓዝ መጠቀም ይኖርብናል የሚለውን በደንብ ማወቅ ይኖርበታል አንድ አርቢ እንጂ በዘፈቀደ ወፈር አድርጎ እንዲመቻቸው ብሎ አሳንሶ ደግሞ ዶሮቻችን መጫር የለባቸውም ብሎ ማስቀመጥ የለበትም። ስለዚህ አንድ ራሱ ሊትሩ ምን ያክል ጥቅም ይሰጣል። ለዶሮቻችን አዲስ የምናስገባቸው ዶሮዎች ምን ምን ጥቅም ለመስጠት ነው? ወይም ምን እንዲጠቅማቸው ነው ይህንን የምናደርግላቸው የሚለው ከማድረግ ይነሳል። የተለያዩ የጉዝጓዝም አይነቶች አሉ። እነዚን ጉዝጓዞች በየትኛው አይነት አካባቢ ላይ ምቹ ናቸው? ቀዝቃዛማ ቦታ፣ ሞቃት ቦታ፣ ለየትኛው እድሜ፣ ለየትኛው ዝርያ ይህ ሁሉ መጠቀስ መቻል አለበት ማለት ነው። ስለዚህ ስራችን ከእያንዳንዱ ከማወቅ ጋር የሚነሳ ይሆናል ማለት ነው። ለእያንዳንዱ የምንሰራው ስራ የራሱ የሆነ ሪዝኖች አሉት፣ ወይም ደግሞ ጥቅሞችም ጉዳቶችም ይኖሩታል ማለት ነው። ስለዚህ ያንን ከማወቅ አንጻር ነው ሰዎች በጣም ስራ ወዳድ ነበሩ። በሚገርም ሁኔታ አካባቢ ላይ ያሉ ሰዎች እንዳለ ስራ ወዳድ ነበሩ። ቆሞ የሚታዘብ ወይም ደግሞ ወሬ የሚያይ ወይም ደግሞ ስራ ፈት የሆነ ሰው የለም እዚህ አካባቢ። ሁሉም የራሱን አይነት ስራ ሲሰራ ነበረ። ይሄ ደግሞ በጣም የሚያስደስት አይነት ነገር ነው። ስራዎቻችንንም ቀለል ከሚያደርጉ ነገሮች ውስጥ አጋዥ መኖሩ፣ ብዙ ጊዜ ፓኬጅ ለመረገብ ዝግጁ የሆናችሁ ሰዎችም ካላችሁ ይህንን በደንብ እንድታስቡበት ፈልጋለሁ። ሰዎች ቢዘጋጁልን ስራዎቻችንን ያለ ድካም በደንብ እንሰራቸዋለን። ስልቹነት አይኖርም። በአግባቡ በደንብ ስራዎቻችን ለመስራት ይረዳናል። ስለዚህ እነዚህ ሰዎች ባለቤቶቹ ራሱ ዝቅ ብለው ራሳቸው ዝቅ ብለው እንደምትመለከቱት ነው። ቪዲዮ ገላጭ ነውና ከመጀመሪያ ከቦታ ጽዳት ጀምሮ እስከ መጨረሻ ድረስ ባለው አብረውን ነበሩና ምን እናግዝ ብለው ሲጠይቁ ምን እናድርግል ብለው ስር ስራችን ሲከተሉ ሲያግዙን በጣም ትውቶች ነበሩና የራሳችን ሰልጣኝ ነው። በወንድሞቹ እህቶቹ ናቸው እዚህ ላይ እየተሰማሩ ያሉትና በመተጋገዝ የሚሰራ የቤተሰብ እርባታ ነው። እንደምትመለከቱት እንግዲህ ዶሮቻችን ንቁ ነቀደንገጥ ብለው ወጥተዋል ከክሬታዎቻቸው ማለት ነው። ራሳቸው ናቸው የሚወጡት። በጣም የስትረስ ስትረስ እንደሌለባቸው አንድ መገለጫ። በተለይ ሂት ስትረስ የሚኖር ከሆነ ትራንስፖርቴሽን ስትረሱ በጣም ከፍተኛ ከሆነ ዶሮቻችን ከክሬት ውስጥ ራሳቸው እንኳን መውጣት የማይችሉበት አይነት ሁኔታ ውስጥ ይገባሉ እና ዶሮቻችንን ሳጥኑን ስንከፍትላቸው ሙሉ በሙሉ ራሳቸው እየወጡ ይሄ የተዘጋጀላቸው ለእነሱ የተዘጋጀውን የቤዲንግ ወይም ደግሞ ሊትሩን በደንብ እየተጠቀሙበት ራሳቸውን ዘና እያደረጉ ሪላክስ እያደረጉ ነበር እንደምትመለከቱት እና በጣም አዲሳቸው ነው ይሄ ነገር ያደጉበት ኩስ ስለሆነ እኛ ጋር ያለው ይሄ ደግሞ አዲስ ነው ለነሱ ሲጭሩ ትመለከቱታላችሁ። እና ዶሮቻችን እቃታቸው እንቅስቃሴያቸው በጣም ደስ የሚያሰኝ ነበረ። አይታችሁ እንግዲህ መፍረር ነው የዶሮቻችንን እድሜ የዶሮቻችንን ዝርያ የዶሮቻችንን የጤንነት ሁኔታ አመጋገባቸው ገላጭ ነው እና እንደምትመለከቱት፣ ስራዎቻችን በዚህ መልኩ ተሰርተዋል። ከእኛ ጋር እንግዲህ መስራት ለምትፈልጉ ለሁላችሁም የጠረበ የቀረበ ማስታወቂያ በሉት ወይም ደግሞ ኢንፎርሜሽን መስጠት ነው። እኛ ጋር ስትመጡ እንግዲህ የትኛውም ቁጥር ወርዳ አድርጋችሁ በራሳችን ትራንስፖርት ያላችሁበት ቦታ ከነዚህን መሰል ስራዎች ለዘመናዊነት የቀረቡ ዘመናዊ የሆኑ ስራዎችን ከእኛ ጋር መስራት ትችላላችሁ ማለት ነው ቁጥር አይገድበውም፣ ርቀት አይገድበውም ይሄንን ስራ። ስለዚህ ከዚህ ጋር ተያይዞ የእኛን ምርትና አገልግሎት ለመጠቀም የምትፈልጉ አድራሻችን ዱከም ነው፣ ብሉ ናይል ህንጻ ሁለተኛ ፎቅ ላይ እንገኛለን። ሁለተኛ ፎቅ ላይ እንደደረሳችሁ እርባታ እርባታ የሚሸተው ቢሮዋችን ይቀበላችሁና በኢንፎርሜሽን የዳበሩ በልምድ የዳበሩ ስራው ላይ ረጅም ጊዜ የቆዩ ባለሙያዎቻችን ደግሞ ተቀብለው ጥሩ ማማከር ስራዎችን ጥሩ ኢንፎርሜሽኖችን ለእናንተ ይቀበላሉ ማለት ነው። ስለዚህ ምርትና አገልግሎታችን ለመጠቀም ለምትፈልጉ ለሁላችሁም አድራሻችን ዱከም ነው። መናሀሪያ አጠገብ ለትራንስፖርቴሽን እጅግ በጣም ቀላል ነው። የራሳችሁ ተሽከርካሪ ብታመጡ፣ እንዲሁም ደግሞ በትራንስፖርት ብትመጡ በደንብ የሚመች አይነት ቦታ ነው። መናሀሪያ አጠገብ የሚገኝ ህንፃ ነው። ብሉ ናይል ህንፃ ይባላል። ሶላር ሲስተማችን ይህን ይመስላል። በነገራችን ላይ ማንኛውም አይነት ሶላር ሲስተሞችን ገጥማችሁ ይህንን ስራ መስራት አይቻልም። ለምሳሌ ዶሮቻችን የሚፈልጉት የላይት ኢንቴንሲቲ አለ። እያንዳንዷ ዶሮ የምትወስደው የላይት ኢንቴንሲቲ ወይም ደግሞ ፖቶፔሬዱ በአጠቃላይ ካልኩሌት ተደርጎ ከመሬት ያለው ከፍታ ከጣሪያ ያለው ዝቅታ እንዲሁም ደግሞ ምን ያክል ዋት ልንጠቀም እንደምንችል ካልኩሌት መደረግ መቻል አለበት፣ ባስቀመጣችሁት ካሬ ማለት ነው። ስለዚህ በሶላር ሲስተም ግን ስራው መሰራት እንደሚችል እንግዲህ ሰልጣኛዎቻችን ሰልጣኛችን፣ በነገራችን ላይ ስልጠናው ሲከታተል በደንብ ዲፕሊ ይህንን ጥያቄዎችን ጠይቆ ተረድቶ ነው እና ይህን ስራዎችን የሰራው በጣም ተሳክቶለት በጣም ጥሩ ዝግጅቶችን አድርጎ ነበረ። በጣም አመሰግናለሁኝ እጅግ በጣም ያማረ ግብዣ እንግዲህ ብዙዎቻችን ደክመን ወደ ከተማ ምግብ ለመግዛት በምንሯራጥበት ሰዓት ነው እንግዲህ ይሄ ምግብ የደረሰልን እና እጅግ ደስ የሚያሰኝ ጥሩ የሆነ ምግብ ጥሩ የሆነ ግብዣ ጥሩ የሆነ አክብሮት ጥሩ የሆነ ትህትና አይተን የመጣንበት ስራ ነው እጅግ በጣም አመሰግናለሁ እኛን አገልግሎት ስለተጠቀማችሁ ከጎናችሁ እንደመሆን ቃል እየገባሁኝ ይህን ቪዲዮ ጨርሳለሁኝ የእኛን ምርትና አገልግሎት ለማግኘት በድጋሚ በ0954612324 ታገኙታላችሁ ሰላም